እንደኔ በየቀኑ አስር አስር ዶላር ያለምንም ኢንቨስትመንት በነፃ ሰው በመጋበዝና ጌም በመጫወት ብቻ እየሰራችሁ የሰራችሁትን ዶላር ደግሞ በባይናንስ የምትቀበሉበትንና ተከፋይ የምትሆንበትን ጻዲ አፕሊኬሽን ላሳያችሁ። በዚህ ቪዲዮ ላይ ከመጀመሪያው ጀምሮ ገንዘባችንን እስከምንቀበልበት ድረስ ያለውን ሙሉ ፕሮሰስ አሳያችኋለሁ። እስከ መጨረሻው መመልከት እንዳረሱ ይመቻችሁ። በመጀመሪያ እንግዲህ አፕሊኬሽኑን ዳውንሎድ ለማድረግ ወደ ቴሌግራም ትሄዱና ሰርች ማድረጊያው ላይ አሳሚ ቲፕ ብላችሁ ሰርች በማድረግ መጀመሪያ ላይ ይመጣላችሁ ቻናል ውስጥ በመግባት እዚህ ጋር የአፕሊኬሽኑን ሊንክ አስቀምጫለሁ እሱን ነግታችሁ ዳውንሎድ ታደርጋላችሁ። አሊያም ደግሞ የዚህ ቪዲዮ ዲስክሪብሽን ቦክስ ላይ እና የኮሜንት የመጀመሪያው ቦታ ላይ ሊንኩን አስቀምጥላችኋለሁ። በመቀጠል ወደ አፕሊኬሽኑ ትገባላችሁ። ይህን አሎትሉና ወደ ጎን ወደ ጎን አድርጋችሁ ይህችን ትነካላችሁ። በመቀጠል በኢሜይል አካውንታችሁ ሎጊን ታደርጋላችሁ። ከዛም በምታዩት መልኩ ይከፍትላችኋል ማለት ነው። እኔ እዚህ ጋር እንደምታዩት ምንም ሳልሰራ ሰው በመጋበዝ ብቻ ይህንን ያክል ፖይንት ሰብስቤያለሁ። እናንተም በቀላሉ እዚህ ጋር ያሉትን ታስኮች በመስራት ነጥብ በመሰብሰብ ከዛ ደግሞ የሰራችሁትን ነጥብ ወደ ዶላር ቀይራችሁ ማውጣት ትችላላችሁ። እዚህ ጋር ያሉትን ታስኮች ለመስራት እንግዲህ አፕ ታስክ የሚለውን ስትነኩት በዚህ መልኩ ሎክድ ነ የሚላችሁ፣ ይህንን ለማስከፈት እንግዲህ የግዴታ ጌም መጫወት ይኖርባችኋል። ስለዚህ ፕላይ ጌምስ የሚለውን ነክታችሁ ወደዚህ ፔጅ ትገባላችሁ። በመቀጠል እዚህ ጋር ያለውን አግሪ ኤንድ ኮንቲኒ የሚለውን ትነካላችሁ። ከዛም እዚህ ጋር እንደምታዩት አንድ ጌም ያመጣላችኋል። ይህንን ጌም ስትጫወቱ የሚሰጣችሁን አንድ ታስክ ስትጨርሱ አስራ ሶስት ኮይን፣ ሁሉንም ታስክ ስትጨርሱ ደግሞ ስልሳ አንድ ኮይን በአጠቃላይ ይሰጣችኋል ማለት ነው። በዚህ ጌም ብቻ ይህንን ጌም ስትጫወቱ ደግሞ ምን ምን ማድረግ እንዳለባችሁ ሙሉ የታስኩን መረጃ ለማግኘት ሞር የሚለውን ነክታችሁ ስገቡ፣ እዚህ ጋር እንደምታዩት የተለያዩ የጌሙን ሌቭሎች ስትጨርሱ የሚሰጣችሁን ፖይንት ያሳያችኋል። ለምሳሌ ሌቭል 50 ላይ ስትደርሱ ስድስት ኮይን ታገኛላችሁ። ሌላው ደግሞ ጌም ተጫውቼ ነበር ነገር ግን ኮይን አልሰጠኝም ለምትሉ እዚህ ጋር እንደምታዩት ታስክ ከጨረሳችሁ በኋላ ከአርባ ስምንት ሰዓት በኋላ ስለሆነ ነጥባችሁን የሚሰጣችሁ ወይም ደግሞ ነጥባችሁን ከ48 ሰዓት በኋላ ስለሆነ አድ የሚያደርግላችሁ እስከዛ ድረስ መጠበቅ ይኖርባችኋል ማለት ነው። ከዛ በኋላ እንግዲህ ነጥባችን ለማግኘት ፕሌናው የሚለውን እነካለን። ከዛም በቀጥታ ወደ ፕሌይ ስቶር ያስገባንና ጌሙን ዳውንሎድ እንድናረግ ይጠይቀናል። በቀጥታ ጌሙን ዳውንሎድ እናደርጋለን። ጌሙን ዳውንሎድ አድርገን ከጨረስን በኋላ ኢንስታል አድርገን እንግዲህ እንከፍተዋለን ማለት ነው። ፕላይ ናው የሚለውን ትነካላችሁ። ከዛም በዚህ መልኩ በጣም በቀላሉ ጌሞቹን ዘና እያላችሁ እየተጫወታችሁ በቀላሉ ሌቭላችሁን እያሳደጋችሁ ኮይናችሁን መቀበል ትችላላችሁ ማለት ነው። ጌሙን ተጫውታችሁ ሌቭላችሁን አሳድጋችሁ በድጋሜ ይሄንን ታስክ ለመስክፈት ስትሞክሩ እንግዲህ እንደምትመለከቱት በድጋሜ ፕሌ ጌም የሚል ነው ይመጣላችሁ። እሱን ነግታችሁ ስትገቡ እንደምትመለከቱ እዚህ ጋር ማይ አፕስ የሚለው ጋር ስትገቡ እንግዲህ ይህንን ታስክ ለማስከፈት የሚቀራችሁን እዚህ ጋር ያሳያችኋል ማለት ነው። ስለዚህ ይህንን አይታችሁ ተመልሳችሁ ወደ ጌሙ ተመልሳችሁ እስከሚጠይቃችሁ ሌቭል ድረስ ተጫውታችሁ ይህንን በማስከፈት እንደዚህ ጋር ያሉትን ታስኮች በመስራት በቀላሉ ብዙ ፖይንቶችን ማግኘት ትችላላችሁ ማለት ነው። ሌላው ብዙ ነጥብ በአንድ ጊዜ የምታገኙበት ደግሞ ኢንቫይት በማድረግ ነው፣ ወይም ደግሞ ሰዎችን በመጋበዝ ነው። ስለዚህ እዚህ ጋር ኢንቫይት የምትለው ነግታችሁ ትገባላችሁ። እንደምታዩት እዚህ ጋር ደግሞ ሰዎችን የምትጋብዙበት የሪፈራል ሊንክ እዚህ ጋ ታገኛላችሁ። እሱን ኮፒ አድርጋችሁ በእነዚህ ሶሻል ሚዲያዎች ላይ ለምሳሌ በቴሌግራም ለምታውቋቸው ጓደኞቻችሁ በመላክ ወይም ደግሞ ግሩፕ ወይም ደግሞ የቴሌግራም ቻናሎች ካላችሁ እዛ ላይ ፖስት በማድረግ በቀላሉ በሪፈራል አማካኝነት ብዙ ነጥቦችን ማግኘት ትችላላችሁ ማለት ነው። እንደምታዩት አንድ ሰው በእናንተ ሊንክ ሲገባላችሁ ወይም ደግሞ እናንተ በላካችሁለት የሪፈራል ሊንክ ገብቶ አፕሊኬሽኑን ዳውንሎድ ሲያደርግ ለእናንተ አንድ ሺህ ነጥብ ነው የሚሰጣችሁ። ነገር ግን ሰው ጋብዘን ምንም ነገር አልሰጠንም ካላችሁ ደግሞ ከታች ያለውን ሪፈራል ሂስተሪ የሚለው ስገቡ የጋበዛችሁትን ሰዎች በዚህ መልኩ ያመጣላችኋል። እንደምታዩት እኔ በጣም ብዙ ሰው ጋብዣለሁ፣ ነገር ግን ያገኘሁት በጣም ትንሽ ነጥብ ነው። ያም የሆነበት ምክንያት እንደምታዩት እዚህ ጋር ለምሳሌ አንድ ሺ ምናምን ነጥብ ከዚህ ሰው ብቻ አግኝቻለሁ፣ ሌላው ደግሞ ዜሮ ዜሮ ነው የሚለው። ምክንያቱም የጋበዛችሁት ሰው ቢያንስ አንድ ጌም ዳውንሎድ ማድረግ አለበት ማለትም አንድ ታስክ ቢያንስ መጨረስ አለበት ማለት ነው። እንደዛ ካልሆነ እንደዚህ ዜሮ ዜሮ ነው የሚያደርግባችሁ ሰው ብትጋብዙ ማለት ነው። በመጨረሻ እንግዲህ ሰው ጋብዛችሁና ጌም ውስጥ ተጫውታችሁ የሰበስባችሁትን ፖይንት ወደ ገንዘብ ለመቀየር ሪደም የሚለው ውስጥ ትገባላችሁ። ከዛም እንደምታዩት የተለያዩ የዊዝድራል መንገዶች አሉ። በዩስዲቲ መልክ ማውጣት ትችላላችሁ። በቢትኮይንና በሌሎች መንገዶች ማውጣት ትችላላችሁ። እኔ ለእናንተ ለማሳየት እንግዲህ በዩስዲቲ መልክ ነው ማውጣት የፈለግኩት። ስለዚህ ዩስዲቲ የሚለውን እመርጣለሁ በመቀጠል ያለኝ ነጥብ እንግዲህ ለአምስት ዶላር የሚበቃ ነው። ስለዚህ አምስት ዶላር የሚለውን መርጣለው። በመቀጠል እዚህ ጋር እንግዲህ ባይናንስ አካውንት የከፈታችሁበትን ኢሜል አካውንት እንድታስገቡ ይጠይቃችኋል ማለት ነው። እሱን በዚህ መልኩ ታስገቡለታላችሁ። ባይናንስ ኢሜል የት እንደሚገኝ ካላወቃችሁ ደግሞ ባይናንስ ላይ ትገቡና ከላይ ያላችሁን ይችን ተነካላችሁ። በመቀጠል በዚህ መልኩ ፕሮፋይላችሁን ሲያመጣላችሁ አንድ የተነኩትና እዚህ ጋር የምትመለከቱት ነው የእናንተ የባይናንስ ኢሜል ማለት ነው። ስለዚህ ይህንን አምጥታችሁ በማስገባት ሰሚት ሪኩዌስት ስትሉት ያስገባችሁት ኢሜይል ትክክል መሆኑን እዚህ ጋር ታረጋግጡና ኮንፊርም ብላችሁ ትጨርሳላችሁ ማለት ነው። ከዛ በመቀጠል ቢበዛ በ48 ሰዓት ውስጥ ዶላርን ወደ ባይናንስ አካውንታችሁ ገቢ ያድርግላችኋል ማለት ነው። እኔ ያው ኮንፊርም ያላልኩት 10 ዶላር ሲደርስ ማውጣት ስለፈለኩ ነው። እዚህ ጋር እንደምትመለከቱት ከዚህ በፊት ወጪ ያደረግኩትን በዚህ መልኩ መመልከት ትችላላችሁ። ትክክለኛ የሚከፍል አፕሊኬሽን ስለሆነ አሁኑኑ ጀምሩት። ከዚህ አፕሊኬሽን በተጨማሪ በየቀኑ የ100 ብር ካርድ የሚከፍል አፕሊኬሽን አለ። እሱ ቪዲዮ ሰርችበታለሁ። ይሄን ቪዲዮ ገብታችሁ በመመልከት ለመመልከት ተጨማሪ ገንዘብ መስራት ትችላላችሁ። ማንኛውም ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰብስክራይብና ላይክ እያደረጋችሁ ጠብቁኝ። ይመቻችሁ።